አቤት ሰላም ነው። ዳዊት እባላለሁ። ጸሎት እንድታደርግልኝ እፈልግ ነበር። ማን እባላለሁ? ዳዊት እባላለሁ። ዳዊት እባላለሁ። አይ መንፈስ ቅዱስ የእግዚአብሔር መንፈስ። እሺ እጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን በነገር ሁሉ በእሱ ላይ እንድትሞን ኃይል፣ ክብር፣ እሳት፣ መንፈስ በእሱ ላይ እንዲሆን እጸልያለሁ። ያለው በመንፈሴ እስራታ ያለው በመንፈሴ ጨለማ አያለሁ። በመንፈሴ ምድረ በዳ ውስጥ ያለ ጎልማሳ ወጣት ልጅ አያለሁ። የእግዚአብሔር መንፈስ ይናገረኛል። ይወላችሁ በሐዋርያት ሥራ ምዕራፍ ሦስት ላይ አራት ላይ ሂዱና አንብቡ። ምዕራፍ አራት ላይ አምስት ላይ ሂዱና አንብቡ። እግዚአብሔር አምላክ በሐዋርያቱ ላይ ክብር ካመጣ በኋላ ቅባት ካመጣ፣ መንፈሱን ካመጣባቸው በኋላ ሐዋርያቱ ላይ ይሠራ የነበረው የእግዚአብሔር መንፈስ ነው። እነዛ ሰዎች ያላቸውን መሬት ሸጠው ከእግሮቻቸው በታች እያመጡ ያላቸውን ንብረት ሁሉ ሲጥሉ፣ እኚህ ሰዎች ግን ያላቸውን ነገር ሸጡና ግማሹን ቤት አስቀምጠው ግማሹን ይዘው ወደ ጴጥሮስ መጡ። ጴጥሮስ ግን እንደዚህ አላቸው፣ መንፈስ ቅዱስን ታታልሉ ዘንድ በውኑ አላቸው። ማኪላቱ ሳኪያ ሮሾ ኮቦያ ማን ነው አልከኝ? ስምህ ዳዊት ነው ያልከኝ። የጌታ መንፈስ ግን ዳዊት አይደለም ስሙ ይለኛል። እና እና ማን ነው እኔ ነኝ። ስሜን አውቀው አንተ ነው ወይ ብታውቀው፣ እሺ እኔ ልጸልይልህ ወንድሜ። እግዚአብሔር አምላክ ነጻ ያወጣሃል። እግዚአብሔር ቀንበርን ይሰብራል። አንተ ዳዊት ብለህ ተዋውቀኛል፣ ችግር የለውም። በእኔ ላይ ያለው የእግዚአብሔር መንፈስ ግን ምስራትን የሚገልጥ ነው። እኔ የማመልከው እግዚአብሔር የድንግል ማርያም ልጅ ክርስቶስ ኢየሱስ ይባላል። የአብርሃም የይስሐቅ የያዕቆብ አምላክ ነው። ወዳጄ እግዚአብሔር አንተ ልብ ንጹሕ ሰው ነህ። በምድረ በዳ ውስጥ ነው ያለው፣ በመከራ ውስጥ ነው ያለው። እኔ ጸልይልሃለሁ። እግዚአብሔር ግን ምስጢራትን ይገልጣል። እግዚአብሔር ቀንበርን ይሰብራል። ያንተ ስም ዳዊት አይደለም። ስሜ ዮሐንስ አለሙ ነው። በኪዳን እንደትም እውነት ነው። በኪዳ- ኦርቶዶክስ ነካረ። አዎ እኔ ኦርቶዶክስ ነኝ። ለምንድን ነው ስሜን ዋሽተህ መንገር የፈለግከው? ለእኔ እኔ በቃ እኔ መከራዬ እንዳደረስቷል፣ በጣም ተሰቃይቼ ነው። ወገኖቼ የእግዚአብሔር መንፈስ በዚህ አለ። መንፈስ ቅዱስን ማንም ሰው መሸወድ አይችልም። መንፈስ ቅዱስን ማንም ማታለል አይችልም። መንፈስ ቅዱስ ልብና ኩላሊትን ይመረምራል። ዳዊት አለኝ። ዳዊት አይደለም ይለኛል፣ የእግዚአብሔር መንፈስ ዮሐንስ አለሙ ይለኛል። መንፈስ ቅዱስ ልንገርህ ወንድሜ፣ ዳዊት አልከኝ። ዳዊት ግን ያንተ ወንድም ነው። ወንድም ነው ዳዊት። አረ ለእግዚአብሔር ክብር ስጡ። ሀሌሉያ አመስግኑ። ለእግዚአብሔር ክብር ስጡ ክብር ክብር ክብር ክብር አምጡ ለአምላካችን ለእግዚአብሔር። የወንድ ለምንድን ነው በወንድም ስም ዳዊት ብለ መታወቅ የፈለግከው? እኔ ችግርም እንዲሁ ተፈራርቆብኛል። እንዲሁ ጸሎት የምታርግልኝ እንዲሁ ጸሎት አድርግልኝ። እኔ በጣም ተሰቃይቻለሁ። እንዲሁ ለምንድን ነው በኪዳነ ምሕረት ስም ያልከው? ጌታ ሆነ እውነትም የጌታ አንተ ጌታን መቀበል እፈልጋለሁ። እንዲሁ ጸሎት አድርግልኝ። በእናት ኢየሱስ ክርስቶስ ጌታ ነው። ሀሌሉያ፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እኔ ወንድሜ ጸልይልሃል ነው። የእግዚአብሔር የተአምራት መንፈስ ዛሬ በአንተ ህይወት ላይ ተአምራትን ያደርጋል፣ ቀንበርን ይሰብራል፣ እስራቶችን ይበጣጥሳል። አዎ ኪዳነ ምሕረት ብላል። ኪዳነ ምሕረት ግን የኪዳን የምሕረት ኪዳን ያለው ክርስቶስ ኢየሱስ ነው። እኔ የማመልከው እግዚአብሔር የድንግል ማርያም ልጅ ክርስቶስ ኢየሱስ ነው። አልማዝ ምን ናት? እናቴ ነች። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም ለዚህ ወንድም እጸልያለሁ እ አሜን፣ አሜን። ኧረ ጸሎት አድርግልኝ በኪዳነ ምሕረት በኪዳነ ምረት ይላል። አሌሉያ ኪዳነ የምሕረት ኪዳን ያለው ክርስቶስ ኢየሱስ ነው ወዳጄ ይኸውልህ አንተ ልብህ ንጹህ ነ አንተ በጣም ምስኪን ሰው ነ ምን አያለሁ፣ በመንፈሴ ወደ ሰሜን፣ እናንተ የእናንተ የተወለድክበትን አገር ያለው ሰሜን ሰሜን ሰሜን፣ ጎንደር ጎንደር ጎንደር የተወለድከው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ በመከራ ውስጥ ነው ያለው፣ በመከራ ውስጥ ነው ያለው፣ በስቃይ ውስጥ ነው ያለው። ነገር ሁሉ ተቆላልፎብሃል። በጣም በጨለማ ውስጥ ነው ያለው፣ ምድረ በዳ ውስጥ ነው ያለው። አንተ የእግዚአብሔር መንፈስ መዋሸት ፈለግ። እግዚአብሔር ግን ይወድሃል፣ ይወድሃል። ክርስቶስ ኢየሱስ ይወድሃል። የዘላለምን ሕይወት ሊሰጥ ይፈልጋል። እስራቶችን ሊፈታ ይፈልጋል። መንፈስ ቅዱስ እግዚአብሔር ምስጢራትን ሲገልጥ ሰዎች እንዲድኑ ነው፣ ነፃ እንዲወጡ ነው፣ ቀንበር እንዲሰበር ነው። እግዚአብሔር አባቴና አምላክ እግዚአብሔር ሆይ ስለ ወንድሜ እግዚአብሔር ሆይ ስለ ዮሐንስ እጸልያሉ። በናዝሬቱ ጌታ በኢየሱስም ነገር እንደነበር አይቀጥልም ብለኸኛል። አሁን እግዚአብሔር ሆይ ነገር እንደነበር በጌታ በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። በመንፈሴ አንተ ያለው አሁን ጣልያን አገር ውስጥ ነው። ኢየሱስ ክርስቶስ ጌታ ነው። ወደ ጣልያን አገር አሊ ባኖ ሶኮ ቦሺ ብራዲያ ቦሳ ካባር ዳንያ ሞሴ ቦካስኪል ቪና አስኮዴ ከበር ዳከ ቦሳ ከባያ ወደ ጣልያን አገር የወሰደች ሴት ጽጌ ረዳ ትባላለች። ጽጌ ረዳ አግብታ ከወሰደች በኋላ ከጎንደር አገር እዛ አገር ከሄድክ በኋላ ፈታሃለች። በነጭ ተክታሃለች። ኦልሬዲ ከእሷ ጋር ተለያይተሃል። ብቻህን ያለው አሁን ብዙ ጊዜ ራስን ልታጠፋ ነበር። ገንዘብ የለም፣ እቤት የለም፣ ብር የለም፣ ምንም ነገር የለም። ሁለት ጊዜ ሶስት ጊዜ ራስን ልታጠፋ ነበር። የሰማይ አምላክ እግዚአብሔር እንደዚህ ይልሃል፣ ልጄ ልብን ክፈት፣ በደጅ ቆሜ አንኳኳለሁ የልብህን በር ክፈትልኝ። እኔ ወደ ውስጥ እገባለሁ እኔ ይላል እግዚአብሔር። እጆችን ይዛለሁ፣ ወደ ጽድቅ ጎዳና እመራሃለሁ፣ እባርክሃለሁ፣ የታመነን ትዳር እሰጠሃለሁ፣ ለወግ ማድረግ አበቃሃለሁ ይልሃል የሰማይ አምላክ እግዚአብሔር። ቀንበርን እሰብርሃለሁ። ተዋት። በእሷ ላይ ቂም ይዘሃል፣ ልትገላት ትፈልጋለህ። ጽጌሬዳ ትባላለች። ልትገላት ትፈልጋለህ፣ በእሷ ላይ ቂም ይዘሃል። በቃ እግዚአብሔር አንሳ ይልሃል። ልብህን ከእሷ ላይ አንሳ። በፍጹም የታመነን ቤት እሰራልሃለሁ። የእጆችን ሥራ እባርካለሁ። ነገር እንደነበረ አይቀጥልም። እባርካለሁ። ለወግ ማድረግ አበቃለሁ። በጌታ በኢየሱስ ስም በሮችን ክፈት ይልሃል ጌታ መንፈስ ቅዱስ። እስኪ እኔ ምለውን ትላለ ወንድሜ፣ ለምንድን ነው ስልጠይቅ ለምንድን ነው ግን? ዳዊት ብለ በወንድም ስም የተዋወከኝ እንትን ብሎ ይነግሩኛል። በነገራችን ላይ እነዚህ ሰዎች ዝም ብለው ነው ዝም ብለው ነው እንትን የሚሉት። ስለ ሰው ዝም ብለው ያወራሉ። እንትን ይሉሃል ምናምን ነው የሚሉኝ። እና ዝም ብለህ እስቲ እንደዚህ በላቸው፣ ሸውዳቸው ነው ያሉኝ። እኔ እውነት አላመንኩም። እግዚአብሔር እድሜ ጤና ይስጥልህ። አንተ እየሰማችሁ ነው ወገኖች። እሲ እኔ ምንም እውነት በቃ ተስፋ ቆርጬ ባለሁበት ጊዜ ላይ ነው እንደዚህ ብለው ነገሩኝ። እንደው እያሾፉብኝ ነበር የነገሩኝና የሰጡኝ ስልኩን ፕሮፌት፣ ጆሴፍ ይባላል ብሎኝ ነው። ኢየሱስ ክርስቶስ ጌታ ነው። ወዳጄ፣ ገርሙኛል በጣም በጣም። እኔ እኔ ያንተን ሃይማኖት መቀበል እፈልጋለሁ፣ ያንተን ሃይማኖት መቀበል እፈልጋለሁ። ዛሬ ለአንድ ነብስ መዳን ሆኗል። አንድ ነፍስ በምድር በምትድን ጊዜ በላይ በሰማይ በእልፍ አላፍ መላእክቶች ዘንድ ታላቅ እልልታ ይሆናል። ደስ ያለው ሰው ለእግዚአብሔር ክብር ያምጣ፣ አምላኩን እግዚአብሔር ያክብረው። ለእግዚአብሔር ለሰማይ አምላክ ለንጉሡ ለታረደው በክብር ያምጣ። ኢየሱስ ጌታ ነው፣ ሃሌሉያ። እስኪ እኔ የምለውም በልጆችን ወደ ሰማይ አምላክ ወደ እግዚአብሔር አንሳና፣ ጌታ ሆይ በል፣ ጌታ ሆይ በል። ዓለምን ውሸትን ሰይጣንን ክጃለው። አንተን በልቤ ላይ ያለው ጽጌረዳንም ይቅር ብያታለሁ። አንተ መንገዴን፣ ህይወቴን፣ ጎዳናዬን ሁሉ አቅናልኝ። ስሜንም በህይወት መዝገብ ላይ ጻፍልኝ። ልጅህ አድርገኝ። ልጅ ስላደረግከኝ አመሰግንሃለሁ። ሃሌሉያ ደስ ብሎሃል። ወዳሃለሁ ወዳሃለሁ። በርታልኝ። ወደ በኋላ ደውልልኝ፣ ጸልይልሃለሁ።